ጤና ይስጥልኝ የተወዳችሁ እና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁን ቆዩ፣ ግብዣችን ነው። በቅድሚያም አር ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ፋኖ ኃይሎች በአገዛዙ የታወጀውን ዘመቻ ማዕበል በመቀልበስ ወደ መልሶ ማጥቃት በመሸጋገር አገዛዙ ላይ ከባድ ጉዳት ማድረሳቸውን ተናግረዋል። የአገዛዝ ጦር በኩሉ በጎጃምና ደቡብ ጎንደር ዞኖች ከሰኔ 18 እስከ ሰኔ 24 2017 ዓ ም ባደረግኩት የጠቅናጀ እርምጃ 83 የጠላት ኃይል ድምስ ሻለው ሲል አስታውቋል። ተጨማሪ ይዘናል። ኤርትራ ሰራዊቷን እያጠናከረች መሆኑ ተሰማም። በአሜሪካን ሀገር መቀመጫውን ያደረገ አንድ ተቋም ጥናት አድርጎ ይፋ እንዳደረገው የኤሳያስ አፈወርቂ አገዛዝ ኤርትራን በጦር መሳሪያ እያጠናከረ ይገኛል ብሏል። በ2018 ዓ ም የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያንም ያጠናከረች ከመሆኑም ባለፈ ጎረቤቶቿ እንዳይረጋጉ እያደረገች ነው ማለት ከሷታል። ይህንንም በዝርዝር እናያለን። በአብዱራህማን ማህዲ የሚመራው ኦብነግ በጅጅጋ የተካሄደ የተባለውን የፓርቲ ጉባኤ በማውገዝ ከጀርባ የፖለቲካ አጀንዳ ያለው ነው አለም የመንግስት ተቋማት የውጭ ሀገር ኩባንያዎች እንዲሁም የሀገር ውስጥ ደላሎች ሲል በዝርዝር ቡድኑ ባወጣው መግለጫ ማስጠንቀቂያ ዘል መልእክቶችን አስተላልፏል። ኦብነግ እና የሶማሌ ህዝብ ከዚህ ውጭ ባለው አካሄድ የክልሉን ተፈጥሮ ሀብት አለማለው የሚሉትን አይቀበሉም፣ ህጋዊም አድርገን አንቆጥሮም ብሏን በመግለጫው። ይህንንም በዝርዝር እናያለን። አሜሪካ ለዩክሬን የምታደርገውን የተወሰነ የጦር መሳሪያ ድጋፍ አቋረጠች። ሩሲያ በዩክሬን ላይ የምትፈጽመው ጥቃት እየተባሰ መጣበት በአሁኑ ወቅት ነው። አሜሪካ ለኪየቭ የምትሰጠው የተወሰነ የጦር መሳሪያ ማቆሟን ዋይት ሃውስ ያስታወቀው ነው። በአሜሪካና በእስራኤል የሚደገፈው የጋዛ እርዳታ ቡድን መዘጋት አለበት ሲሉ 170 የበጎ አድራጎት ድርጅቶች ተናግረዋል። ዓለም አቀፍ ማህበረሰብ በጋዛ ያለውን የሰብአዊ ሁኔታ በተመለከተ አሁንም ቅሬታውንና ሀሳቦቹን እየሰነዘረ ይገኛል። በዝርዝር የምንመለከተው ነው። ተመልካቾቻችን አብራችን ቆዩ። ግብዣ ነው። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በአገዛዙ የታወጀውን ዘመቻ ማዕበል በመቀልበስ ወደ መልሶ ማጥቃት በመሸጋገር አገዛዙ ላይ ከባድ ጉዳት ማረሳቸውን ተናግረዋል። በክልሉ ዛሬም በርካታ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝ የታወቀ ሲሆን በጎጃም ቀጠና ቋሪት፣ ሰከላ፣ ሜጫም አዴት እና ድጋዳሞት አካባቢዎች በከባድ መሳሪያ የታገዘ ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በሰሜን ጎጃም ዞን ደቡብ ሜጫ ወረዳ ገንቦ ማርያም አካባቢ ከሌሊት ጀምሮ የጀመረው ውጊያ ይህ ዘገባ እስከተጠናከረበት ጊዜ ድረስ ቀጥሏል የተባለው። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳ ከሰሞኑ በነበረ ከባድ ውጊያ ተቆርጦ በፋኖ ከበባ ውስጥ የሚገኝ ኃይል ከባድ መሳሪያዎችን አሻግሮ እየተኮሰ ይገኛል ሲሉም የመረጃ ምንጮቻችን ነግረውናል። በወረዳው ተራራማ አካባቢ በፋኖ ከበባ ውስጥ የገባው የአገዛዙ ጦር እጅ እንዲሰጥም ተጠይቋል ነው የተባለው። በቋሪትና ድጋ ዳሞት አካባቢ አገዛዙ ዘመቻ ማዕበል በሚል ጥቃት ከከፈተ ወዲህ የፋኖ ኃይሎቹ መልሶ ማጥቃት ከፍተኛ ቁጥር ያለው የአገዛዝ ወታደር ከጥቅም ውጭ አድርገነዋል ሲሉ የፋኖ አመራር አስረስ ማሬ ዳምጤና ሻለቃ ዝናቡ ልንገር መናገራቸው ይታወሳል። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በጣቁሳና በለሳ አካባቢ ከባድ ሰብዓዊና ቁሳዊ ጉዳት እያረሰ ቀጥሏል ተብሏል። በዛሬው ዕለትም የፋኖ ኃይሎች ማዕከላዊ ጎንደር ዞን ምስራቅ በለሳ ሐሙሲት አካባቢ የሚገኘውን የአገዛዝ ወታደራዊ ካምፕ ማጥቃታቸው ታውቋል። ሌሊት ጀምሮ በሶስት አቅጣጫም የአገዛዝ ወታደራዊ ካምፕ ላይ ውጊያ የከፈቱት የፋኖ ኃይሎች ከፍተኛ ጉዳት ማድረስ ካምፑን ስለመቆጣጠራቸው ነው የተነገረው። በተጨማሪም በቀጥናው ከጠዋቱ ጀምሮ ከጓኋላ በቅርብ ርቀት ላይ ከምትገኘው ጣይመን ከተማ ከባድ ውጊያ መቀስቀሱ ታውቋል። በተያያዘም በምዕራብ ወሎ ቀጠና የክልሉ የብልጽግና ምክትል ሰመስተራር አብዱ ሁሴን ተገኝተው ስብሰባ ባደረጉ ማግስት በገነቴ የከተማ በተደረገ ከባድ ውጊያ ድል ተቀናጅተናል ሲሉ የፋኖ ኃይሎች አስታውቀዋል። አገዛዙ በ12 ተሽከርካሪዎች ጭኖ በማምጣት ከፍተኛ መከላከያና አድማ ብተና ኃይሉን አሰልፎ የነበረ ቢሆንም የፋኖ ኃይሎች ባደረጉት ስልታዊ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት በማድረስ ድል አድርገናል ብለዋል። በሌላ በኩል በአማራ ክልል ከፍተኛ ኃይሉን አሰልፎ የሚገኘው የአገዛዙ ጦር ምስራቅ እዝ በወሰድኩት የተቀናጀ እርምጃ 83 የጽንፈኛው አባላትን በመደምሰስ ከ39 በላይ ደግሞ አቆሰልኩ ሲል አስታውቋል። በጎጃምና ደቡብ ጎንደር ዞኖች ተሰማርቶ የሚገኘው የምስራቅ እዝና አጋር ክፍሎቹ ከሰኔ 18 እስከ ሰኔ 24 ባድረጉት የተቀናጀ እርምጃ 83 የጠላት ኃይል በመደምሰስ ከ39 በላይ በማቁሰል 12 መማረክ ችለዋል ሲል የአገዛዙ ጦር አስታውቋል። እዙ አክሎም በተደረገው ኦፕሬሽን 2 ወዶ ሰራዊታቸው እጃችንን ሲሰጡ፣ አስር የጠላት ሴሎች እናም ስምንት ተጠርጣሪዎች ተይዘዋል ነው ያለው። በጽንፈኛው ላይ ማቴሪያላዊ ጉዳት ማድረሱ በሚለው አገዛዙም በተለይም ደግሞ አምስት ሞተር ሳይክልና አንድ ባጃጅ ማውደም ሀያ ሁለት ክላሽና ና አስራ አንድ ኋላ ቀር መሳሪያ መያዜንም ወቁልኝ ብሏል። የፋኖ ኃይሎች ወኩላቸው ለፍተው የሚያድሩ ንጹሐን ሞተር ሳይክሎችን በግዳጅ ተወስደው በአገዛዙ በቃጠሎ እንዲወድሙ ተደርገዋል። ይህም የጭካኔና ኋላ ቀርነት ማሳየ ነው፣ ሲሉ ወቅሰዋል። የፋኖ አመራሩ አስረስ ማረ ዳምጤ የአገዛዙ ሰራዊት የአገዛዙ ቁንጮ ኋላ ቀርና አውዳሚ ህልም የሚተገብር ነው ብሏል። ለዚህም ነው እግሩ በረገጠበት ሁሉ ንጹሐን የሚጨፈጭፈው ንብረት የሚያወድመውና የዘርማ የዘር ማጥፋት ወንጀል የሚፈጽመው ሲል የሞተር ሳይክሎቹ በአገዛዙ ጦር መቃጠል አውግዟል። ጦርነት ውስጥ የጎንዮሽ ጉዳት የሚጠይቅ ነው ያለው አስረስማረም ነገር ግን የመንግስትነትን ካባ የተላበሰ ቡድን ሆን ብሎም የዜጎች ንብረት በአደባባይ ማውደም የዘወትር ስራው ነው። አገዛዙ ከስልጣን የተጋጨ ከሰብአዊነት የተፋታ ከርህራሄ የራቀም ከኢትዮጵያ ገጽና መልክ የተጣላ ነው ብሏል አስረስማረ ዳምጤም ኤርትራ ሰራዊቷን እያጠናከረች መሆኑ ተሰምተዋል። በአሜሪካን ሀገር መቀመጫውን ያደረገ አንድ ተቋም ጥናት ይፋ እንዳደረገው ከሆነም የኢሳይያስ አፈወርቂ አገዛዝ ኤርትራን በጦር መሳሪያና በወታደራዊ ቁመናዋ እያጠናከራት ይገኛል ብሏል። በዚህም በ2018 የጦር መሳሪያ ማዕቀብ የተነሳለት የኤርትራ አገዛዝ ኤርትራ ጦር ሰራዊቷን እንደገነባችና መከላከያዋን እያጠናከረች እንደሆነም ለዚህም ደግሞ ጎረቤቶቿ እንዳይረጋጉ ጭምር ማድረግ መቻሏን ይፋ አድርጓል። ኤርትራ ጦሯ እንደገና እያጠናከረች ነው። ጎረቤቶቻን በተለይም ኢትዮጵያ እንዳትረጋጋ እያደረገች ነው ሲል አንድ መንግስቷ ያልሆነ የአሜሪካን የመብት ተሟጋች ድርጅት ነው ያሳስበው። ሴንትሪ የተባለ ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በጎርጎረሳውያን 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባችና መከላከያን እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብሏል። የኢትዮጵያና የኤርትራ መሪዎች በጎርጎሮሳውያን 2018 የሰላም ስምምነት ከተፈራረም በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና ግዥ ማዕቀብ ማንሳቱን ጠቅሷል። የአሜሪካው ድርጅት ሁኔታ ውስጥ ካልተለወጠም ኤርትራ በዚህ ድርጊቷ ትቀጥላለች ብሎ ይጠበቃል ሲልም አስጠንቅቋል። ስለ ዘገባው የፈረንሳይ ዜና አገልግሎት ኤፍፒ እንደ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስትሩ የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ ማለት አጣጥለውታል። አቶ የማነ ገብረ መስቀል በአካባቢ የተከሰተው አዲሱ ውጥረት ህገ ወጥ ያሉት እናም ኢትዮጵያ ወደብና የባህር በር በማግኘት ፖሊሲዋን የማስተዋወቅ ውጤት ነው ሲሉ ተችተዋል። ጦርነቱን በፋይናንስ የሚደግፉና በሙስና የሚገኝ ገንዘብን ጉዳይ የሚከታተለው ዘ ሴንተሪ ኤርትራም የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሮሳውያን 29 ማዕቀብ ተጥሎባት እንደነበር አስታውሷል። ከዚሁ ጋራም በትግራይ ጦርነቱ ወቅት ተፈጽሟል የተባሉ በደሎችንም ዘገባው ገምግሟል። የአፍሪካ ህብረት እንዳለው ኤርትራ ተሳትፋበታለች በሚባለው በሰሜን ኢትዮጵያ ጦርነት ቢያንስ 600 ሰዎች ተገድለዋል። ይህ በእንዲህ እንዳለ ግን በአሁኑ ሰዓት ኤርትራና ኢትዮጵያ ከፖለቲካዊ ውጥረታቸው ባለፈው ወታደራዊ እንቅስቃሴያቸው እያየለ መጥቷል። ዘሴንተርና ሌሎች ዓለም አቀፍ ተቋማት እንደሚያስረዱት ከሆነ በኢትዮጵያ አገዛዝና በኤርትራ አገዛዝ መካከል ጦርነት ሊቀሰቀስ ጫፍ ላይ ደርሷል። የኤርትራ አገዛዝ ብልጽግና ፓርቲ በሀገር ውስጥ ችግሮች ውስጥ በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በወንጀላ ለማጥፋት እየሞከረ ነው ሲል ትላንት ባወጣው መግለጫም ከሷል። ኤርትራ በዓለም ካርታ ላይ ከሰፈረውና በድንበር ኮሚሽን ከተረጋገጠላት መሬት ውጪም የወረችው የኢትዮጵያ መሬት የለም ያለው መግለጫው ብልጽግና መሬት ተወረረብኝ ማለት ችግር እየፈጠረ ነው ብሏል። የኤርትራ የውጭ ጉዳይ ሚኒስቴር በወጣው መግለጫ ታዲያም ብልጽግና ፓርቲ ለተባበሩት መንግስታት ድርጅት ተመድ ጨምሮ ለተለያዩ ዓለም አቀፍ አካላት ኤርትራን የሚሆኖችል ደብዳቤዎች እየላከ ይገኛል። ይህ ግን ተቀባይነት የለውም። የጦርነት ፍላጎቱ በራሱ ጊዜ እየመጣ ያለ ነው ብሏል። ብልጽግና ፓርቲን እና አጠቃላይ የኢትዮጵያን መንግስት የተኩላ ባህሪ የተላበሰ ነው ማለት የተቸው የትላንትናው የኤርትራ መግለጫ በቀጠናው አሁንም ችግር እንደሚፈጠር አመላካች ሆኗል። በአብድራህማን መሐመድ የሚመራው ኦብነግ በጅግጅጋ ተካሄደ የተባለውን የፓርቲውን ጉባኤ በማውገዝ ከጀርባ የፖለቲካ አጀንዳ ያለው ነው ሲል ተች። አብድራህማን መሐመድ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ይህን ያለው ባሳለፍ ነው ሳምንት መገባደጃ ሰኔ 22 2017 ዓ.ም የኦብነግ አንደኛ ቡድን የፓርቲውን አምስተኛ መደበኛ ጉባኤ በማካሄድ አብዱራህማን ማዕዲን ክሊቀ መንበርነት ማንሳቱን ማስተዋወቁን ተከትሎ ነው። በጅግጅጋ የተካሄደው ጉባኤም በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድና በሶማሌ ክልል አስተዳደር ድጋፍ እየተደረገ ነው ያለው አብዱራህማን መሐመድ የመራው ኦብነግ በመግለጫው ፓርቲውን ለማፍረስ የኦጋዴን የተፈጥሮ ሀብት ለመበዝበዝ እና የሶማሌን ህዝብ በህገ መንግስቱ የተሰጠውን ራሱን የማስተራር መብት ለመሸርሸር የሚደረገው ሰፊ ጥረት አካል ነው ሲል ከሷል። ድርጊቱ የፓርቲውን የውስጥ ፖለቲካ ለመጥበጥ ብቻ አይደለም፣ ከዛም ያለፈ ነው ያለው በቀድሞ ጉባኤ ሊቀመንበር ተደርገው በተሾሙት በአብዱራማን መሐመድ የሚመራው የኦብነግ ውድን መግለጫ እውነት አንግቦ የኦጋዴን ህዝብ መብት ለማጠናከር የሚደረገውን የነጻነት እንቅስቃሴ ለማስወገድ በስሌት እየተፈጸመ ያለ እርምጃ ነው ሲል ኮንኗል። ኦብነግ የሶማሌ ህዝብ ለፍትህና ራስን በራስ ለማስተዳደር ለአራት አስርት ዓመታት ያደረገውን ትግል የሚወክል ነው ሲል ገልጿል። አመራራችን በዲሞክራሲያዊ መንገድ የተመረጠና በህዝብ ላይ የተመሰረተ ይሁን እንጂ፣ በአዲስ አበባ በስልጣን ደላሎች የተሾመ አይደለም ሲል የገለጸው የቡድኑ መግለጫ የብልጽግና ፓርቲን በመተካትና ወኪሎችን በማስቀመጥ ድብቅ አጀንዳውን ለማስፈጸም ይፈልጋል ሲል ኮንኗል። የብልጽግና ሰፊና ድብቅ አጀንዳ ብሎ ከዘረዘራቸው ነጥቦች መካከልም ተቃውሞን ማፈን፣ የፌዴራል ስልጣን ቁጥጥርን ማጠናከርና የኦጋዴን ኢንዳሽ ሀብትን ያለ ህዝቦቹ ፈቃድና አሳትፎ ያለ ቁጥጥር መበዝበዝ የሚሉት ይገኙበታል። የሶማሌ ክልል ከጊዜ ወደ ጊዜ ወደ ወታደራዊ ቀጠና ተቀይሯል ያለው ቡድኑ በመግለጫው ላይ ታዲያ የፌዴራል መንግስት በሌሎች የሀገሪቱ ክፍሎች እያካሄዳቸው ላሉ ግጭቶች የኋላ መሰረት ሆኖ እያገለገለ ነው ሲል ከሷል። ማህበረሰቡ በመኖሪያነት የሚጠቀምባቸው የክልሉ ቦታዎች ወደ ወታደራዊ አገልግሎት የሚሰጡ ሰፈሮች እየተቀየሩ ለመሆናቸው ህዝብ ይመሰክራል። በክልሉ የግዳጅ ምልመላ እየተከናወነ ነው። የክልሉን የፀጥታ ኃይሎች ከክልሉ ፍላጎቶች ጋር ምንም ግንኙነት በሌላቸው ጦርነቶች እንዲሳተፉ እየተደረገ ነው ሲል ስሞታ አቅርቧል። ኦብነግ ለሰላምና ለኢኮኖሚ ልማት ቁርጠኛ ነው ያለው በቡድኑ መግለጫ፣ ነገር ግን የክልሉ የተፈጥሮ ሀብት እንዲለማ የሚፈቅደው በእውነተኛ ውይይት፣ በህዝብ ፈቃድና በመረጃ ላይ በተመሰረተ አኳን ፍትሐዊ የተፈጥሮ ሀብት አሰራር የሚኖር ከሆነ ብቻ ነው ብሏል። ለመንግስት ተቋማት፣ የውጭ ሀገር ኩባንያዎች፣ የአገር ውስጥ ደላሎች ሲል በዘረዘረው ቡድኑ በመግለጫው ላይ ባስተላለፍላቸው መልእክት ማስጠንቂያው ኦብነግ እና የሶማሌ ህዝብ ከዚህ ውጭ ባለው አካሄድ የክልሉን ተፈጥሮ ሀብት አለማለው የሚሉ አይቀበልም ህጋዊ አድርጎም አይቆ አይቆጥርም ብሏል። ባሳለፍነው ሳምንት መገባደጃ ሰኔ 22 ቀን 2017 ዓ ም የኦጋዴን ብሔራዊ ነፃነት ግንባር ኦብነግ አንደኛው ቡድን የፓርቲውን አምስተኛ መደበኛ ጉባኤ በማካሄድ የቀድሞ ሊቀመንበር አብዱራህማን መሐመድን ከሥልጣን አነሳ ማለቱን መንግስታዊ ኢቲቪ መዘገቡ ይታወሳል። አሜሪካ ለዩክሬን የምታደርገውን የተወሰነ የጦር መሳሪያ ድጋፍ አቋረጠች። ሩሲያ በዩክሬን ላይ የምትፈጽመው ጥቃት እየተባሰ መጣበት። በአሁኑ ወቅት አሜሪካ ለኪየቭ የምትሰጠው የተወሰነ የጦር መሳሪያ ማቆማን ዋይት ሀውስ አስታውቋል። የዋይት ሀውስ ቃል አቀባይ አና ኬሊ ማክሰኞ ዕለት እንዳስታወቁት ውሳኔው ላይ የተደረሰው የመከላከያ ሚኒስቴር አሜሪካ ለሌሎች ሀገራት የምታደርገው ወታደራዊ ድጋፍ መገምገሙን ተከትሎ አሜሪካን ጥቅም ለማስቀደም ነው ብለዋል። ሩሲያ ዩክሬን ላይ እንደ አውሮፓውያን አቆጣጠር የካቲት 222 ሙሉ ጥቃት ከከፈተችበት ጊዜ አንስቶ አሜሪካ በ10 ቢሊዮን ዶላሮች የሚቆጠሩ ወታደራዊ ድጋፎች ሲሰጥ የቆየች ሲሆን የትራምፕ አስተዳደር የአሜሪካን ክምችት በጣም አነስተኛ ነው ሲል ቅሬታውን ማሰማት ጀምሮ ነበር። የዩክሬን መንግስት በዚህ መግለጫ ላይ የሰጠው አስተያየት ግን እስካሁን የለም። የአሜሪካ ባለስልጣናት የትኞቹ መሳሪያዎች ወደ ዩክሬን እንዳይጓዙ እንደተደረጉ ያሉት ነገርም የለም። የሮይተርስ የዜና ወኪል እንደዘገበው ከሆነ የአየር መከላከያ ሚሳይሎችና አነጣጥረው ኢላማቸውን የሚመቱ ተተኳሾች ክምችታቸው ከቀነሱ መሳሪያዎች መካከል ይገኙበታል። የአሜሪካ መከላከያ ሚኒስቴር ውስጥ ከፍተኛ ኃላፊ የሆኑት ኤልብሪጅ ኮልቢም የመከላከያ ሚኒስቴር ለዩክሬን የሚያደርገውን ወታደራዊ እርዳታ ለመቀጠል ለፕሬዝዳንት ጠንካራ አማራጮች መስጠቱ ቀጥሏል ብለዋል። ኮልቢ አክለውም ሚኒስቴሩ ይህንን አላማውን ከግብ ለማድረስ አካሄዱን በጥብቅ እየፈተሸና እያስተካከለ ሲሆን፣ በተጨማሪም የአሜሪካ ኃይሎች ለሌሎች መከላከያዎች ቅድሚያ ሰጥተው ዝግጁ የሚሆኑበትን በማስጠበቅ ላይ ነው ብሏል። የአሜሪካ ባለስልጣን እርምጃው የተወሰደው የአሜሪካን ወታደራዊ መሳሪያ ክምችት በጣም እየቀነሰ መምጣታቸውን ተከትሎ መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ዘግቧል። ባለፈው ወር አሜሪካ በሶስት የኢራን የኒውክሌር ዞታዎች ላይ የፈጸመችውን ጥቃት በመጥቀስ የአሜሪካ ጦር ኃይሎች ጥንቃቄ ምንም ጥያቄ የለውም፣ ኢራንን ጠይቁ ብለዋል። ይህ ውሳኔ የተላለፈው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር ባለፈው ሳምንት በኔዘርላንድስ በተካሄደው የኔቶ ጉባኤ ላይ ከተገናኙ በኋላ ነው። በወቅቱ ትራምፕ የአሜሪካ ባለስልጣናት ተጨማሪ የጸረ ሚሳይሎችን ለዩክሬን ስትሰጥ እንደሆነ በቢቢሲ ለተጠየቁት መልስ አንዳንዶቹ ማቅረብ እንችል እንደሆነ የምናያቸው ይሆናል ሲሉ ምላሽ ሰጥተው ነበረ። ከዘለንስኪ ጋር ያደረጉት ውይይት በመጥቀስ ትራምፕ አንዳንድ ጊዜ ትንሽ አለመግባባቶች ነበረ፣ ግን የበለጠ ጥሩ ሊሆን ይችላል በማለትም ተናግረዋል። በአሜሪካና በእስራኤል የሚደገፈው የጋዛ እርዳታ ቡድን መዘጋት አለበት ሲሉ 170 የበጎ አድራጎት ድርጅቶች ተናገሩ። ከመቶ ሰባ በላይ የተራሩ ድርጅቶችና ሌሎች መንግስታዊ ያልሆኑ ተቋማት በእስራኤልና በአሜሪካ በሚደገፈውና በጋዛ የሚገኘው እንዲሁም በጋዛ የሰብአዊ ፋውንዴሽን ጂኤችኤፍ የሚተዳደረው አወዛጋቢ እርዳታ ስርጭት እንዲዘጋ ጠይቀዋል። በግንቦት ወር መገባደጃ ላይ እስራኤል ለ11 ሰዓታት የቆየውን በግንቦት ወር መገባደጃ ላይ እስራኤል ለ11 ሳምንታት የቆየውን እቀባ በከፊል ካቃለለች ጊዜ ጀምሮ እርዳታ ፍለጋ ወደ ፋውንዴሽኑ የእርዳታ ስርጭት መካከል ያቀኑ ከ500 በላይ ፍልስጤማውያን እርዳታ ሲፈልጉ ተገድለዋል ሲል የጋራ መግለጫው ገልጿል። ኦክስፋምና ሴቭ ዘ ችልድረን ጨምሮ ድርጅቶቹ የእስራኤል ጦርና የታጠቁ ኃይሎች እርዳታ በሚሹ ፍልስጤማያን ላይ በተደጋጋሚ ተኩስ ይከፍታሉ ብለዋል። እስራኤል ወታደሮቿን ሆን ብለው እርዳታ በሚሹ ፍልስጤማውያን መተኮሳቸውን ስትክድ፣ የፋውንዴሽኑ የእርዳታ ስርጭት ስርዓት የሐማስ ጣልቃ ገብነት በማለፍ በቀጥታ እርዳታ የሚፈልጉ ሰዎች ጋር ይደርሳል ብለዋል። የጋዛ የሰብአዊ ፋውንዴሽን በአምስት ሳምንታት ውስጥ ከ52 ሚሊዮን በላይ የምግብ እንዳቀረበና ሌሎች ድርጅቶች እርዳታቸውን እየተዘረፈ በአቅመ ቢስነት ቆመው ይመለከታሉ ብሏል። ማክሰኞ እለት በአንዳንድ በአንድ የዓለም ታላላቅ በጎ አድራጎት ድርጅቶችና መንግስታዊ ያልሆኑ ተቋማት በጋራ ያወጣው መግለጫ የጋዛ ሰብዓዊ ፋውንዴሽን ሁለት ሚሊዮን ሰዎች በየቀኑ የተኩስ ሩምታ ወደሚገጥማቸው የተጨናነቁና በወታደራዊ ዞኖች ወደሚገኙ ማዕከላት እንዲሄዱ በማስገደዱን ጨምሮ ሁሉንም የሰብዓዊ ሥራዎች ደንቦች እየጣሰ ነው ብሏል። ፋውንዴሽኑ በጋዛ ውስጥ እርዳታ ማሰራጨት ከጀመረበት ጊዜ አንስቶ የእስራኤል ወታደሮች በየቀኑ በሚባል ደረጃ በእነዚህ ጣቢያዎች እርዳታ የሚፈልጉ ሰዎችን መግደላቸውን የሚገልጹ ሪፖርቶች ከሕክምና ባለሙያዎች ከአይን ማኞች እንዲሁም ከግዛቱ የጤና ጥበቃ ሚኒስቴር ሲወጡ ነበር ብሏል። ማክሰኞ እለት ሚኒስቴሩ በአወጣው ሪፖርት ደግሞ ከግንቦት ወር አጋማሽ ጀምሮ እርዳታ ሲፈልጉ የነበሩ 583 የተገደሉ ሲሆን ከነዚህ ውስጥ 48 የሆኑት የተገደሉት በፋውንዴሽን ማከፋፈያ ማካከላት አቅርቢያ ነው ተብሏል። ታዲያ በዚህም ምክንያት ይህ ፋውንዴሽን እንዲዘጋና በሌላ ዓለም አቀፍ እርዳታ ድርጅት እንዲተካ ድርጅቶች ጠይቀዋል። የተወዳቸው የትዮኒስ ቤተሰቦች እለት መረጃዎች እነዚህ ነበሩ። ሰናይ ጊዜ እመኛለሁ።